ጥሩ ነገር እያረክ መስሎክ ብዙ ነገር በአንዴ ታደርጋለህ። ምናልባት ኩክ እያረክ ስልክ እያወራ ነው ወይንም ደግሞ ከቤተሰብ ጋር እያወራ ነው። ነገር ግን ይሄ ብዙ ሰዎች እይታ ጥሩ ነገር ነው ተብሎ ቢታየም ይሄ ክሎት ማለትም በአንድ ጊዜ ብዙ ነገሮች ማድረግ እንደ ጥሩ ነገር ታይቶ ቢጨበጨብለትም ነገር ግን አለ ሪሰርቾች እንደሚያሳዩት ከሆነ 50% ያዘገያል እናም ደግሞ 50% ሰት እንዲሰሩ ያደርጋቸዋል። ይቺ ትልቅ መስላ የምትታያችሁ አሽከርካሪ ጋር ስትወስዷል፣ አንድ አሽከርካሪ ስልኩ ይጠራ። እናም ስልኩን ለማሳብ በሚነሳበት ጊዜ በዛች 50% መቀዝቀዝ ምክንያት 0.5 ሰከንድ ይዘግያል። እናም 0.5 ሰከንድ ትልቅ አይደለችም፣ ነገር ግን መኪናው በፍጥነት እየሮጠ ከሆነ ሌላ ታሪክ ነው። ይህ መኪና እሺ፣ 112 ኪሎ ሜትር እየሮጠ ነው። እንደ ድንገት መኪና ገባበት ስልኩን ያወራል። በዛዘንድ ውስጥ 15 ሜትር ይጓዛል። 15 ሜትር የአንድ ሰው ህይወት ባጭሩ አለቀ ማለት። እናም ብዙ ስታቶች እና ጥፋቶች የሚፈጠሩትም በዚህ ምክንያት ነው፣ መልቴ ታስኪንግ። ስለዚህ ካሁኑ በማቆም ለራሳችሁ ትልቅ ውለታ ነው።